ማውራት አትችልም። ቀለኛ ነኝ። በግድ የሚሆን ፍቅር የለም። ምንም የቀዳርኩት ነገር የለም። በግድ የሚሆን ፍቅር የለም። አንተ ወንድ ልጅ አረዳ ኮንፊደንስ ይጋራሽ። አረ በቃ ፋሲል ተፋታ፣ ተፋታ እንዴ። ልጅቷ ካልፈለገችው በግድ ነው እንዴ? አንድ ሰው ኮ በግድ አስገድደ ወደ ህይወት ማምጣት አትችልም። እናም ቢቀርባችሁ ይሻላል። እና ሀይሚም ልክ አልሰራችም ማለት ነው። እና ቤተሰቦቼ እንዴት ናችሁ ብለ ደህና ናችሁ ወይ እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው ሰሞኑን እኔ ሀይሚ እያናደደችኝ ነበረ። ያው ሀይሚም ልክ አልሰራችም በእርግጥ ማለት ጥፋት አጥፍታለች። እንደ ሰውኛ ደግሞ ከምንም በላይ ደግሞ ዋናው ደግሞ ትልቁ ነገር የሰው ልጅ ጥፋቱን ማመኑን ዋናው ፖይንቱ ማንም ሰው ነገር ስህተቱን የሚያሻሽለው ከጥፋተኛ መሆኑን ከጥፋቱ አእምሮ ይቅርታ ማለቱን ያን ነገር ስህተት ላለመስራት ማሰቡን ነው። ይቅርታ የሚባባለው ማለት ነው እና ኤኒዌይስ ፋሲል በጣም በጣም በጣም ነው ያናድድ ማለት ነው። እንዴት ብትሉ አንደኛ ለሴት ልጅ ክብር የለውም። ለምን በድሮ በአስተሳስባውን አሁን በሁለት ምንድና በቃ አሁን በሰለጠነ ዘመን አንድን ሴት ልጅ በግድ ከኔ ጋር ሁኚ ማለት ራሱ ተገቢ አይደለም ማለት ነው። ባይዘዊ የሰው ልጅ ፍላጎት እና መብት አለው ማለት ነው። እንዴት ብትሉኝ በቃ ማንም ሰው ሲፈልግ ነው የሚሆኑ፣ ሲፈልግ ደግሞ አይሆንም፣ መብቱ ነው። ማንም የሚያስገድደው ነገር የለም። ሲቀጥል ደግሞ እች ልጅ ያን ጊዜም ቀለበቱን የተቀበለች አንተ አስገድደሃት ነው እሱንም ለአንተ ክብር አንዳንድ ሰዎች ለሰዎች ክብር ያላቸው ሰዎች አሉ ማለት ነው። ለምን አትሉም? ለሰዎች ክብር ያላቸው ሰዎች ሀይሚያውን እንደዛ አይነት ሰው ናት ማለት ነው። ክብር ስላላት በሰው ፊት አላሸማቀቅክም። በቃ ነገ ጓደኞቹ ሙድ ይዙበታል፣ ጓደኞቹ እየተተራረቡበት እንትን ይሉታል ምናምን ብላ ያን ነገር አስባ ነው እንደዛ ያደረገችው ማለት ነው። ሲቀጥል ደግሞ እንደዛም ሆኖ ቀለበቱም ክብር የላትም። ቀለበቱን ራሱ አላደረገችም ስትናገር የነበረው ማለት ነው፣ እውነታው ማለት ነው። ቀለበቱን እጇ ላይ አንድ ቀንም አድርጋው አታቅም። ያው ጀስት እዚህ ጋር የሚወዳትን የሚያፈቅራት ልጅ አለ። እሷ የምትወደውና የምታፈቅረው ሰው ስላለ ከሱ ጋር ነው ሕይወቱን መኖርም የምትፈልገው ማለት ነው። አንተ አሁን እልህን ያዘክ ፋሲል ማለት ነው። ለምን ብትል ከብሩክ ገረ እያየ በቀን በቀን ስታያቸው እለት እለት ፍቅራቸው እየጨመረ ለአንተ የምሰጥህ ቦታ እየቀነሰ ሲመጣ ለምን እኔ ይሄን ነገር ተናግሬ ከብሩኬ ጋር አጣልቻቸው ከኔ ጋር እንድትሆን ከብሩ። አሁን ግዴታ ብሩክ ከተጣላት ምንድነው አማራጮ? ካንተ ጋር ትሆናለች ማለት ነው። ካንተ ጋር ትሆናለች ማለት ነው። ለምን በቃ ያላት አማራጭ ግዴታ ካንተ ጋር ነው የምትሆነው ማለት ነውና ለዛ አንተ ይሄን ነገር ተጠቀምክ ማለት ባይዘዌ ብሩኬ በጣም ደስ የሚለው በጣም ሴት ልጅ የሚረዳ ነው። ይሄን ባህሪውን አለማወቀ ማለት ነው። በጣም ስማርት የሆነ ሰው ነው። አሁን ራሱ ሲያናግረህ እንደዛ እያስቀየመችው እንደዛ ቀለበት አድርጋ የሆነ እያወቀ ለእሷ ነው ሲወግን የነበረው። ማለት ለሀይሜ ማለት ነው እንድጮህባት አልፈልግም፣ በሪስፔክት በክብር እንድታናግራት አልፈልግም። አንተ ለምንድን ነው ሰው ሳይፈልግ ወደ ህይወት ውስጥ መጠ በግዴታ ና በውዴታ የሰው ልጅ ማድረግ የምትፈልገው? ስርዓት ያዝ። እሷ ሳትፈልግ ምንም ነገር ማድረግ አይችልም። እኔ አላቅፍም ያለክ? ፍቅር ገባህ አይደለም መልሱን። እኔ አላቅም አንተን ወደ ህይወት የመጣው እኔ ጋሷ ጋር ፍቅር ጥሩ ግንኙነት እንዳለ ይሉ ስለአንተ ስሟንም አንስታ አታውቅም ነው ያሉ። አንደኛ የቡርኪ መልስ በጣም ደስ ብሎኛል። ማለት ለምን አትሉ ፋሲል በጠበቀው መንገድ አይደለም የመለሰለት። ማለት ሰሞኑን ሀይሚን በጣም እየተቆጣት ነበረ እንትን በጣም ለምን ቀለበቱን አደረግሽ? ቀለበቱን ለምን ተቀበልሽ? እንዴት ሳትፈልጊ ቀለበቱ ልታደርጊ ይቻልሽ ምናምን እያለ ነበረ ማለት ነው እና ያው ሃይሚ ዛሬ አመጣጧ የፋሲልን ቀለበት ለመመለስም ነው። ቀለበቱን ኦልሬዲ ወርውረዋለች። ሲጀመር ቆየች ኮረወረች እሷ ሀይሚ ቆይታለች ኮረወረች እጇ ላይ ቀለበቱን አርግታ አታውቅም። የአንድ ሰው ደግሞ የቀለበቱን ከእጁ ላይ ካወለቀ ያ ሰው አይወድም አይፈልግህም ማለት ነው። በቃ አንተ ጋር ቦታ የለውም ማለት ነው። ለምን በቃ ሌላ ሰው እንዲጠብሰው ከገ ሌላ ሰው ጋር ግንኙነት ማድረግ ይፈልጋል ማለት ነው። ዛት ሚኒስ ነው። ትልቁ ነገር ማለት ነው። ሲቀጥል ደግሞ በቃ ልጅቷ አትፈልግም፣ በቃ ሳትፈልግ ነው። ኢቭን እኔ ቀለበቱን አንድ ቀን የዛ ጊዜ ከፕሮግራም ውጪ ልጅቷ አድርግታው አታውቅም፣ አስቀምጣ ንስቴ ያለችው ማለት ነው። ያስቀመጠችልህን ደግሞ በክብር ውሰድ ስትባል እንዴት እንዴት ነው ቀለበት የምትመልሽልኝ? በዚህን ያህል ንቀሽኛለች። መጀመሪያ መች ተግባባችሁ? አንተ እኮ በቃ ካልፈለገች፣ በቃ ኑ ኑ አልፈልግህም አልፈልግም ብላለች። በቃ ጥሩ እና ጥሩ ላይፍ እና ጥሩ ጊዜ እንዲሆናችሁ ተመኝተን እንደ ሰውኛ እንትን ማድረግ ያለብን ማለት ነው። ሲቀጥል ጥፋተኛ እሷም አለባት ለዛ ነገር ደግሞ ይቅርታ ብላለች። በቃ ይቅርታ አለች። ቀለበቱን ከመለሰች ልክ አሁን ተፋታቸው ከህይወታቸው ይውጡበት እነሱም የራሳቸውን ህይወት ይኑሩበት ማለት ነው። ለምን ብሩክ በጣም ትግስቱን እየተፈታተንከው ነው። በክብር ነው ሲያወራ የነበረው ለሴት ልጅ ክብር ይኑርክ። እኔ አክብሬክ ነው ይህን ያል ሳናገርክ የነበረው እሷ በዚህን ያህል ነገር እንድትናገራትም አልፈልግም። እሷ ለእኔ በጣም የማክብራት ሴት ናት ብሏል ማለት ነው። ለምን በጣም ስትናገር እንኳን ለብሩክ ቃላት እንኳን አልተጨነቅም። የቃላት የቃላት ምርጫዎች በጣም ይከብዳል። ለምን ለምሰነዘራቸው ቃላቶች እንኳን የምትጠነቀቅሷል? ለምን እዚህ ጋር እሱን እያስቀየምከው፣ እሷንም እንደዛ እያስቀየምካት፣ እሱን እሱ ደስ እያለ አይሰጥክም። ሲጀመር ደግሞ እሷ ወሳኛ ብሩክም አደለም ሃይሚ ናት እዚህ ህይወት ውስጥ ማለት ነው። ሃይሚ ደግሞ ካልፈለገች አልፈለገችም ነው። እኔ መወደውና የማፈቅረው ሰው አለ፣ የማፈቅረው ብሩኬን ነው፣ አንተ ጋር ቦታ የለኝም ማለች። ካላፈቀረች ካልወደደች ግን እንዴት ልታኖራት ነው? አንተ እሷን እንዴት ስፈቅደ ወደ ህይወት ልታመጣት ነው የምትፈልገው ማለት ነው። እና ይሄን ነው የምላችሁ ማለት ነው። እና እኔ ሰሞኑን በጣም ሀይሚ ለምን አደረግሽ ቀለበቱን፣ አንድ አንቺ ካልሰራሽ አልሰራሽ ምናምን እየሰራ ግን በቃ ለካ ስረዳት ተገዳ እንደሆነ በቃ ነገሮች እሱን ላለማስቀየም የሰውን ሰው ሙድ እንዳይዙበት በጓደኞቹ ምናምን የሚለውን ነገር ነው ሀይሚ ላይ የተረዳውት ማለት ነው። ዛት ሚንስ ሀይሚ በጣም ብልህ ሴት ናት። ለዛ ነው ግን በቃ እውነታውን እሱ ሚዲያ ላይ እስካመጣው ድረስ እሱ ለብሩክ እስከተናገሩ ድረስ እኔ ለምን አልናገርም የብሩክንም ስሜት ከምጎዳ ብላ ነው እስካሁንም ደብቃ ያልተናገረችው ማለት ነው ረ እሷ እሱ እንደጀመረው በቃ እሱ ይጨርሰው ማለት ነው። ኦልሬዲ መጀመሪያም ባመጣው ነገር ነው ያው ቀው ረዲ ቀለበቱን ወርውራለች። ሀይሚ ጋ ምንም አይነት ቀለበት እንዳሌለ ፋሲል አውቋል ማለት ነው። እና ያው በመጨረሻ ፋሲልና ብሩክም ተጣልቷል፣ ሀይሚና ብሩክም ተጣልቷል ማለት ለምን? ሀይሚ ብሩክ ራሱ በጣም በጣም በጣም ነው የተናደደው። ለምን በጣም ከምላችሁ በላይ ትግስቱ ላይ ተፈታንተንበት ማለት ነው። እና ያው አልተግባቡም፣ ግን ነገሮች ይስተካከላሉ ብዬ አስባለሁ። ቢያንስ የተወሰነ ተረርቷታል ብሩኬ፣ የተወሰነ ተረርቷታል። ትንሽ ከበፊቱ እንደባለፈው ድርቅ ከማለት ይሻላል። ቢያንስ ለሀይሚ ሲወግንላት ነበረ። በቃ ነገሮች ይስተካከላሉ። ለምን በቃ አንቺ ሳትፈልጊ ማንም ሰው ወደ ህይወትሽ ሊመጣ አይችልም። ቀለበት መቀበሉ ስህተት ቢሆንም አርግተሹ ስለማታቂ ችግር የለውም። ኦረዲ ፋሲልዬ ተበልተሻል ማለት ነው። ለምን በሀይሚና በብሩክ መሀል መግባት ማለት በጣም ከባድ ከባድ ከባድ ነው። ማሰብክ እራሱ ማሰብክ እራሱ ትልቅ ነገር ነው። አንተ ማሰብክ እራሱ ከባድ ነገር ነው። እና ኤኒዌስ ያ ከባድ ነገር ትልቁ ነገር ያ ነው እና ቤተሰብ ይሄን ነው የምላችሁ ማለት ነው። እና አሁን ተፋታቸው፣ ውጣ ከህይወታቸው።